ሐረግ ድራማ እንግዲህ በክፍል ሰባ ሰባት ሁሉም ነገር ውስብስብ እያለ ነው። በዛ በኩል የናታን እናትና አባቶች ጠፍተዋል። እናቱ ጠፍታለች። አባቱ ሞቷል። እዚህ ጋር የኤፍራታን ጉዳይ ሳይጨርስ ሌላው ውስብስብ ጉዳይ የኤፍራታን ችግር እፈታለው፣ ሲል አሁንም ደግሞ ሌላ ችግር ደርሶበታል ማለት ነው ናታን። ኤፍራታ ደግሞ እንግዲህ ያፌትን መኪና እንዲገዛላት እየጠየቀችው ነበር። በስሟ ሀብት ንብረት እንዲኖራት ትፈልጋለች። ይህን ደግሞ አደርግልሻለው እያላት ነበረ ኤፍራታ። እዚህ ጋር ጉድ ልትሰራ አስባለች፣ እያፌትን ማለት ነው። ምናልባት የነናታን ቤትም ሊመለስ ይችላል። ነገር ግን የናታን አባት እንደሞተ ዱዲት ስትነግረው እያፌት መሄጃ መውጫ መግቢያ ጠፍቶት የመጨረሻ እብድ ሁኖ ነበር። ስለዚህ ድርጅቱ ጋር የሚያያይዘው ነገር አለ እንዴ? የናታን አባት ጋር የሚያያይዘው ነገር አለ ምናልባት አባቱ ሊሆን ይችላል ማለት ነው። ጽዮን እህቱና ስትሉት የነበረው ነገር እዚህ ጋ መጨረሻ ሊታወቅ ነው ማለት ነው። ሶ ጽዮንን ደግሞ እንዴት መንገር እንዳለባቸው ሁሉም ሰዎች እየተጨናነቁ ነበረ። ግንዬ ወደዛ ቤት ለምን ሄደች? ሉ ሊታማም ቢሆን ሴራዋን አላቆመችም። ሽንት ቤት እየተመላለሰችም ቢሆን ነገር ማመላለሷን አልተወች። ሰላም ውዴ፣ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው፣ በጣም ደህና እግዚአብሔር ይመስገን። እናንተ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ማለት ነው ሐረግ ድራማ እንግዲህ በትናንት ነው ክፍል የበለጠ ውስብስብስብ እያለ መጥቷል ማለት ነው። በመጀመሪያ ደረጃ ከያፌት ሲጀምርላችሁ፣ ያፌት እንዳልኳችሁ ቁስሉን ራሱ በራሱ ነው ያከመው። ነገር ግን ቁስሉ ሊሻለው አልቻለም፣ ጭራሽ እየባሰበት ነው። ሌላ ኢንፌክሽንም እየፈጠረበት ነው ማለት ነው። ናታንን ሊያስፈራራ ቢሄድም ነገር ግን በሽታው ብሶበት ተመልሷል ማለት ነው። ሰውም ኤፍራታ ውጭ ብትሆንም አሁን ላይ ምንም ሊያደርጋት አይችልም። ምክንያቱም ስለታመመ ውጭ ወታ ስትመጣ እሷ ላይ ጫና እያደረገባት አይደለም። እሷም እንግዲህ ውጭ ወታ ስትመጣ ቤት ገብቶ ነበር የጠበቃት። ነገር ግን ምንም አልፈራችም፣ አልደነገጠችም። በጣም ኮንፊደንስ ተሰምቷታል፣ የልብልብ ተሰምቷታል። የሆነ ነገር ስለያዘችበት ማለት ነው ሶ አልፈራችም ነበር። ነገር ግን የት እንደሄደች ስጠይቃት ያው ፎቶ ቤት ፎቶ ልታመጣ እንደሄደች ነበር የነገረችው። ነገር ግን እሷ ሄደች ጽዮን ጋ ነበር ስለናታን የሆነ ነገር ለመጠየቅ ጽዮንንም ጠይቃት ነበር። ጽዮን ግን በቁጥ ቁጣ ጥላት ብትሄድም እንደገና አረጋግታት ያው በውስጡ ያለውን ጥርጣሬ አስረድዳት ነበር የተመለሰችው ማለት ነው። በሌላ በኩል ደግሞ ኤፍራታ ያፌትን ጉድ ልሰራው አስባለች። ምክንያቱም በስም የሆነ ነገር እፈልጋለሁ፣ ሚስትህ ነኝ እኮ ያንተ ንብረት የኔ አይደለም፣ ሰው በራሴ በእኔ ስም የሆነ ሀብት እፈልጋለሁ እያለችው ነበረ። መኪና ፈልጋለሁ፣ ቤት ፈልጋለሁ እያለችው ነበረ። እና ምን ችግር አለው ሁሉን ሁሉንም ነገር እገዛልሻለሁ እያላት ነበረ። ስለዚህ እሱ ደግሞ ይሄን ነገር ገዛላት ማለት ኤፍራታ ከዛ ቤት ወጥታ ከናታን ጋር የመኖር እድሏ ይጨምራል ማለት ነው። ስለዚህ ቤቱን ልታስመልስላቸው ትችላለች ማለት ነው። ያፌት ይሄ ነገር አልገባውም። ሶ ኤፍራታ የሆነ ሴራ ጀምራለች። ድርጅቱ ውስጥም ገብታ መስራት አስባለች። ሪስክ እንዳለው ብታውቅም፣ ነገር ግን ናታን ከዚህ በኋላ ከኔጋ ሊሆንም ላይሆንም ይችላል። ነገር ግን እዛ የታገቱትን ሴቶች ማውጣት ስላለብኝ ያፌት ድርጅት ጋር ገብታ አብራ ሴቶቹን በማገት ለመስራት አቅዳለች ማለት ነው። ኤፍራታ ይህን ደግሞ ሰራሽ ማለት ያፌት የበለጠ ያምናትና ቤትም ሆነ መኪና ይገዛላታል ማለት ነው። ነገር ግን ይህን ሁሉ እቅዷን የሚያከሽፍባት ነገር ሳይፈጠር አይቀርም። የናታን አባት ሞተ ሲባል ያፌት በጣም ደንግጦ ስልኩን እየወረወረው ነበረ። የእውነት የናታንና የጽዮን አባት የያፌት አባትም ነው እንዴ? ለምን ደነገጠ? ወይስ ደግሞ ድርጅቱ ሀብት ንብረቱ ጋር የሚያያዝ ነገር አለ። መሆን የለበትም ይሄ መሆን የለበትም አይሆንም፣ እያለ እያበደ ነበር ማለት ነው። ይህንም የነገረችው ያው ሉሊት ናት ማለት ነው። ሉሊት ያው ተንኮለኛ ስለሆነች የሆነ ነገር ይጠቅመኛል በማለት እንግዲህ ቶሎ ሄዳ ነገሩን አቀብለዋለች። ሰው ያፊት ለምን እንደነገጠ ከሀብት ከንብረቱ ጋር የናታን አባት አለበት ወይስ ደግሞ ጽዮን እህቱ ናት ስንል እንደነበረው የእውነት አባት ሆነ ያው የጽዮን ወንድም ሆነ ማለት አባቱ ነው ማለት ነው የጽዮንም አባት ስለዚህ ምን እንደሆነ ሲግምታችሁን አስቀምጡ። ያፌት ለምን ደነገጠ? ምን አስደነገጠው? የኤፍራታን እቅድስ ያከሽፍባት ይሆን፣ ወይስ ደግሞ እየበለጠ ነገሮች እንዲመቻቹ ያደርግላት ይሆን? በሌላ በኩል ያው ናታን ነው። ናታን እንግዲህ ከኤፍራታ ጋር ያለውን ጉዳይ ለመጨረስ ያው እያመሸ ማታ ማታ እየወጣ እየሰራ ነበር። ነገር ግን አሁን ሌላ ችግር ተፈጥሮበታል። ኤፍራታ ጋር ያለውን ነገር ሳይጨርስ ሌላ የአባቱን ሞት ሰምቷል። እናቱም የት እንዳለች አይታወቅም። ይሄ ነገር ልቡን ሰብሮታል። በፊት ባይወደውም ነገር ግን አሁን በመሞቱ በጣም አዝኗል። ሌላ እያሳዝነው ያሉ ለጽዮን እንዴት እንደሚነግራት ነው። ጽዮን እንግዲህ የምታውቀው አባትና እናቷ ለስራ እንዲሄዱ እንጂ እንደዚህ ለመታከም አባቷም እንዲሄደ አታውቅም ነበረ። ቤት ውስጥ ያሉ ሰዎች በሙሉ በጣም ተጨንቀዋል ማለት ነው። እንዴት እንደሚነግሯት እየተጨነቁ ነው። ሉሊትም ይህን ነገር ሰምታ ነበረ። የሆነ ነገር ይጠቅመኛል እያለች ነበር። እነሱም የሆነ ስጋት አድሮባቸዋል። ቤዛ ና ቢኒያ ይነግራት ትነግራት ይሆን እያሉ ማለት ነው። በእርግጠኝነት ቀድማ የምትነግራት ለ

ሉሊት ናት። ስለዚህ ሉሊት መስማት የለባትም ነበር፣ ነገር ግን ሰምታለች። ለጽዮንም እንዴት እንደምነጉራት እየተጨነቁ ነበረ። ቢንያምና ጽዮን እንግዲህ ፊት ለፊት ተገናኝተዋል። ቢንያም በጣም ደንግጦና ፈርቶ ነበረ፣ ምክንያቱም እሱ እያሰበ ያለው ስለ አባቷ መሞት ነው። እሷ ደግሞ ስለ እሱ መደወልና አለመደወል ነው። ለምን እንደተጣሉ እየፈተነችው እንደሆነ ብዙ ጊዜ የሚዋደዱ ሰዎች ያለምንም ነገር ሳይጣሉ ሳይደዋወሉ መቆየት አለባቸው ። ስለዚህ ቢኒያም ፈተናውን አልፏል እያለች እንግዲህ እያፋጠጠችው ነበር። እሱ እያሰበው ያለው ሌላ ነገር ነው። እሷ እያሰበች ያለው ደግሞ ሌላ ነገር ነው። ይሄ ነገር አስደንግጧታል። ሕጻንነት አለብሽ ወይስ ደግሞ ሞኝነት ነው እያላት ነበር። ይሄ ነገር ደግሞ ጽዮንን አስከፍቷታል ማለት ነው። ስለዚህ ጽዮን በሽታዋን ለማዳን ብሎ ቢኒያምን አብረው ቢያደርጉትም ግን የእውነት ፍቅር ይዟታል። አረሳቸው ማለት ነው። ቢኒጋ የመቀጠል ቻንስ አላቸው ማለት ነው። ቢኒያም ግን አሁን እያሳሰበው ያለው የአባቷ መሞትና እንዴት መንገር እንዳለበት ነው። በሌላ በኩል ደግሞ ገነት ናት። ገነት እዛ ቤት ለምን መጣች? እንዴት መጣች? ምን አስባ ነው የመጣቸው? ይሄ መምጣቷ ሉሊትን በጣም አናዷታል። ምክንያቱም የቤዛ እናት ማን እንደገደላት እሷ ብቻ ናት የምታውቀው። በተደጋጋሚ ደግሞ የቤዛና እናትን ማን እንደገደላት ገዳያን አለማወቋ ስለ እናቷ እያነሳች ከቤዛ ጋር እያወሩ ነበር። ይሄ ነገር ምቾት አልሰጣትም ለሉዊት በጣም እያናደዳት ነው። ሶ ገነትን እዛ ቤት ድጋሚ እንዴት ማስወጣት እንዳለባት እና እንዳትገባ እንዳለባት እያሰበች ነበረ። ሰዎች ጋም እየደዋወለች ነበር። ሶ ገነት እንዴት መጣች? ለምን መጣች? እዛ ቤት ልትሰራ ወይስ ደግሞ የሆነ ምታ ያቀዱት እቅድ አለ ከነ ቢንያም ና ከነናታን ጋ ወይስ ምን አስባ መጣች? ግምታችን ኮሜንት ላይ አስቀምጡ። ቤዛም እንግዲህ ያው ብቸኝነት ተሰምቷታል። በጣም አዝናለች፣ ተክዛለች። አሁን በቃ ቤዛ በአጠቃላይ ሌላ ሰው ሆናለች። ገነ ማንነት ራሱ ይሄን መቀየሯ ገርማት። ምን ነው እናትሽ ይህን መቀየር መቀየርሽን አይታ በሞተች እያለቻት ነበረ። ሁሉም ነገር ውስብስብ እያለባቸው ነው። እዛ ቤት ችግር አይጠፋም እያሉ እየተናደዱ ነበር። አሁን ምንም ነገር የማታቀው ጽዮን ብቻ ናት እንጂ እዛ ቤት ያሉ ሰዎች ሁሉም አውቀዋል፣ የናታን አባት መሞቱን ማለት ነው። በሌላ በኩል ዳግም ነው ዳግምን እንግዲህ ጓደኛው ያው ያፌትን እንዲወጋው እንዲያስፈራራው ያደረገ ጽዮንን አገናኝ አለው በማለት ነው። ሶ ይሄ ነገር ሌላ ጭንቀት ፈጥሮበታል። ካላገናኘኝ ያፌት ላይ ያደረግኩትን ነገር አንተ ላይ አድርገዋለሁ እያለ እያስፈራረው ነው። ዳግም እንግዲህ ምን ያደርጋል? እህቱን ይመርጣል ወይስ ቢንያምን ይመርጣል? ቢንያምን ከመረጠ ጽዮንን አሳልፎ ለጓደኛው አይሰጥም ካልመረጠ ግን እህቱን ከመረጠ ጽዮንን አሳልፎ ለጓደኛው ይሰጣታል ማለት ነው። ሰው ጽዮንን አገናኘኝ እያለው ነበር እንግዲህ ቢያገናኘውም በእርግጥ አብረው ልትሆን አትችልም፣ ነገር ግን ሊመቻቸው ይችላል። በዚህ መሀል ደግሞ ቢንያም ይጎዳል። ቢንያም ደግሞ የዳግም አጎቱ ነው። አጎቱ ደግሞ ሲከፋና ሲያዝን ማየት አይፈልግም። ሰው ቀጣይ ክፍል ምን ይፈጠራል? ኮሜንት ላይ አስቀምጡልኝ ማለት ነው። ኤፍራታስ እንዳሳበችው ነገሮች ተሳክተውላት ቤቱን፣ የናታንን ቤት ታስመልስለታለች። ድርጅት ውስጥ ገብታ ደግሞ እነዚህ የታገቱ ሴቶችን ታስወጣለች። ዋናው እቅዷና ፕላኗ ይሄ ነው። በሌላ በኩል ሄዋን እዛው እንደታገተች ናት። እንግዲህ አልታገተችም ብለን አስበን ነበር። ነገር ግን ሄዋንን እንዳገታት ትናንትና የፌት ጋር የሚሰራው ሰውዬ እየነገረው ነበር። ሰው ሄዋንስ እዛ ጋር ምን አይነት ነገር ትፈጥራለች? ምኖች ምን አይነት ነገር አስተካከላ ተወጣ ይመስላችኋል? ብቻ አሁን ላይ ሐረግ ድራማ ወዴት እንደሚሄድ ለመገመትም ይከብዳል። ምክንያቱም በጣም ውስብስብ የሆኑ ወንጀሎች እየተከሰቱ ነው። በዛ የያፌት መታመም አለ። ከዛ ኤፍራታ የጀመረችው ስራ አለ። በዛ ናታን የጀመረው ስራ አለ። ከዛ አባቱ ሙቷል። ከዛ ጽዮን አልሰማች። በጣም ብዙ ውስብስብ ነገሮች አሉ። ቀጣይ ክፍልን ለመገመት ትንሽ ይከብዳል። ዞሮ ዞሮ ግን ግምታችሁን አስቀምጡ።